ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ሁላችሁ እግዚአብሔር ይመስገን። ፍቅር በጣም ሁላችሁም ጠፍታለች ጠፍታለች ምናምን ስል ነበር። አብርሽ ዛሬ ይዟት መቷል ማለት ነው እና ባይዘዊ ከፍቅር ጋር ሲሆኑ በጣም ነው የሚያምርባቸው። በጣም ነው ደስ የሚሉት። በቃ ብዙ ነገር ያምርባቸዋል። በጣም ነው የሚዋደዱት። በቃ የሆነ ፍቅር ባይን ይገባል የሚባለው ነገር አለ አይደለ? እንደዛ ነው አብርሽና ፍቅር ማለት ነው እና በጣም በጣም በጣም በጣም የሚያምሩት ከሚገባ በላይ ማለት ሲጀመር፣ በቃ እንደዚህ ነው መሆን ያለበት ማለት ነው ሲጀመር ሩታ አብረሽን አታከብሩም። እማታከብር ሴት ደግሞ ለአብረሽ የምትገባ ሴት አይደለም። የእውነት በጣም ትዕግስቱ ራሱ በጣም ልክ አሉ የአብረሽ ትዕግስት ማለት ነው። የእውነት አንዳንድ ጊዜ ምን ቢያድል ነው? አንዳንድ ጊዜ እኔም እግዚአብሔር ለአንተ ይለያል ሰጠህ ትዕግስት ላለው ማለት ነው በዚህን ያህል ልክ እንዳንተ የታገሰ የለም ሩታን ማለት ነው። በዚህ ያህል ልክ በዚህ ያህል ልክ የለመነ የለም። በቃ አንተ መሆን ያለበትን ማድረግ ያለብህን ነገር አድርግ። እሷን እስከ መቼ ስትለማመጥ ትኖራለህ? እስከ መቼ ስትለማመጥ ትኖራለህ? እንዴ በጣም ብዙ ጊዜ ለመንካት ለመንካት ለመንካት አይሆንም ማለቻ ብላብላ ደግሞ ትናንት ጎረምሳ ቤት ቤት ቤት ቤት ማለት ክብር ነው። አባወራ ሳይፈቅድ ማምጣት አንችልም። አምጥታል ታስደበድበ ነበረ ማለት ነው። እሱ አልበስ ብሎ በቃ ከፍቅር ጋር ነው የመጀመሪያ ፍቅረኛ ሀሳብ ሲጀመር፣ አንተ የጣልከውን ነገር ነው ያገኘከው ማለት ነው። የጣልከውን ነገር ነው ያነሳከው እንጂ ወይ አዲሷ አይደለም የለመድከው። ወይ አዲሷ አይደለም ወደ ህይወት መጥቶ የቀረበ ማለት ነው። እነሱ እሷን ተዋትና በቃ እሷ የሚያደረገችውን ነገር ነው በቃ። አልፈልግም ብላለች መጀመሪያ። ከእሷ ጋር ቪዲዮ ሰርተ ለእሱ እንኳን ይቅርታ ሰርቻሉ ምናምን ብለህ በጣም ብዙ ጊዜ በተደጋጋሚ ስትለምን ነበረ። አሻፈረኝ ብለህ ሰቀል መርጣት ሄደች። አንተም ደግሞ በቃ አንቺም የተመቸሽን እኔም የተመቸኝን ብለህ ከፍቅር ጋር መቀጠል ነው ያለብህ። በቃ ከእሷ ጋር ነው የእውነት የሚያምርብህ። አብረሽ ሲጀመር እኛ ሰዎች የሚሆንንና ማሆንን ሰው አናውቅም። በቃ ነበረ ነበረ፣ አልሰመረም በቃ ደግሞ እግዚአብሔር ብሎ ደግሞ እች ከዚች ጋር ሁሉም ነገር ምክንያት አለው አይደለ? በቃ አንተ ለምን የበፊትን ህይወት ፊል ታደርጋለህ? በቃ ለምንድን ነው አንዳንድ ጊዜ ረሱ ተጣልተን ለምንድን ነው የተታረቅ ነው ብለ ማሰብ አለበ ማለት ነው። አንዳንድ ጊዜ ብዙ ሰዎች ከአራት ዓመት ከአምስት ዓመት በኋላ ተመልሶ ሲገናኙ እግዚአብሔር እድል እየሰጣቸው ነው ለዛ ነገር ማለት ነው። ለምን ድጋሜ ያን ነገር እንዲመልሱት እግዚአብሔር ስለፈቀደ ነው ተመልሳችሁ የተገናኛችሁ ቪዲዮ የሰራችሁት ገባቸው አይደለ? እንደ የሚለኮ ነው ቪዲዮ ላይ እንደ ሰርፕራይዝ ነገር ነው። ቀለበል ሊያደርግላት ሊሆን ይችላል የጠፋችበት ምክንያት ልትናገርን አይዶን ነው የምናውቀው ነገር የለም። ግን በቃ እኔ ሳያቸው ፎቶውን ሳየው በጣም ደስ አለ። የእውነት ልንገራቸው ነው ማለት በቃ ሩታ ክብር የላት ሲጀመር፣ ራሱን የማያከብር ሰው ሰው ያከብራል ብዬ አላስብም። እሷ እውነት አብረሽ ሰው የፈለገ በቃ ተለያይቶን ጎን ተፋቅሮ በአንድ ማዕድ በልቶ አብረው ተኝቶ ብዙ ላይፎች አሳልፎ በዚያን ያልክ ባሏን ማስናቅ ማለት በጣም ተገቢ አይደለም። በይሳቅ ማሰደብ በቃ ፈለገቻ በቃ አልፈልግም፣ አብረሽ ከአንተ ጋር መቀጠል አልፈልግም ከህይወት ይውጣልን ብሎ ቪዲዮን ዘግቶ እሱም የራሷን ህይወት እንደመቀጠል እነሱ እሱም የራሷን ህይወት እንደመቀጠል መላዘዝ ምን ለማመን እንደ ሩታ ብቻነት እንደ ሴት ያለችው እልፍ ሀላፊ ሩታ አሉ፣ ሩታ ብትሄድ ሩታ ትመጣለች። አንተ በዚህን ያህል ራሱ አሁን ብትታረቁ እንኳን ክብርህን ነው የምታስነቁ። አብረሽ ይህ አላቅህም እንዲ እንደዛ ግሪን ለምነከኝ እኮ ተለማምጣኝ ነኮ ቤት የገባውን ያልፈልግም ስለ ነው የምትልም ገባህልል ማለቱ አይቀርም ነገ፣ እንዲ ቺድ እንደዚህ በእንደዚህ የተናገረች ከሆነ ማለቱ አይቀርም አንተ ትናንት መሮ ማርያምን ቤቱን ለቅቄልሽ ብለል ሰምቻል። ቤቱን ለቅቄልሽ ለመውጣ ሩታ ስርአት ያዣልክ ይህን ያህል መሮ ካላንተ ይህን ያል የምትታገሱ ለምንድን ነው? በቃ አለቀ። ሰማንያችሁን አወርዳችሁ ጎ ከዚች ጋር ደግሞ መቀጠል ነው። ቻንስ ሰጠክ፣ በቃ ቻንስን ተጠቀምበት። አብርሽ አትብሰዝ። እውነት ምንድን ነው? በቃ እኝኝ ማለት ሲወድ ዲህ እንደ ወንድ ቆፍጠን በልና፣ በቃ ለሚመጣብን ነገር ሁሉ መልስ ስጥ። እንዴ ያቺን ስትለምን በቃ ይመጣለን አባቴ እንኳን መጣልም ብለህ መቀበል ነው። ጀባ እያልክ ማለት ነው በቃ ያቺ መንኬሄደች ያሰላም ብላ መንገዱን ጨርቅ ያድርግልሽ። እንዴ አንቺ ስትይ ደግሞ እኔ ሌላ አመጣለሁ ብለህ ነው እንጂ ሩታ እኔ ቤትሽ ተመለሽ፣ ፕሊስ፣ ላናግርሽ ፈልጋለሁ ምናምን ምናምን። አራት በል ቆፍጠን በል ሲጀመር ራሱ ይኸው አሁን አምሮ አለ። እሱ ራሱ አንገቱ ላይ ያለውን መስቀሉ አንገቱ ላይ በሰማቸው ያለውን ራሱ አውልቋል ማለት ነው። እና ከፍቅር ጋር ስትሆን ብዙ ጊዜ ሁለ ኮሜንት እንኳን የምታነብ ከሆነ በጣም ከፍቅር ጋር ታምራላችሁ ታምራላችሁ። አብራችሁ ሆኑ ስታምሩ በ በጣም ነው ደስ የምትሉት የምትባባሉ ብዙ ጊዜ ኮሜንት እንደዛን። ብዙ ሰው ከፍቅር ጋር ስትሆን ይደግፋል። ገባህ አይደል? ይደግፋል። በጣም ታምራል። እውነት ግን በጣም ነው የምታምሩት። አባት ስትልክ በቃ በጣም ነው ደስ የምትል የሆነ በቃ የለመድከው ነገር ስላገኘክ ጀስት ምንም አዲስ ለአጥናው የምትለው ነገር የለ፣ ልጅ ባህሪዋ ምንድን ነው የምትለው ነገር የለ። በቃ መቼስ አዲስ ሰው እግዚአብሔር ተፈጥሯችን ሲሰጠን እኮ ሀይምሮ ብስለት እናመጣለን እንጂ ባህሪያችን ተፈጥሯችን አንድ ነው፣ አይቀየርም። ግን እድሜ ሲጨምር የአይምሮ ብስለት በቃ ይሄ ነገር ሰው ያስቀይማል ወይ ይሄ ነገር ሰው ይገዳሉ፣ ለምን ለምንናገረው ነገር እንቆጠባለን፣ የምናወጣው ቃሎችን ቆጥብ እንላለን። ያያ ነገር ነው እንጂ ባህሪ ተፈጥሮ አይሄድም፣ አይቀየርም። አሁን ለምሳሌ ፍቅር በቃ ፍልቅልቅ ናት፣ ተፈጥሯ ነው። በቃ እግዚአብሔር የፈጠራት ነው። ያ ባህሪ አይደለም። ለአንተ መወደዷ እስከመቼም አይጠፋም። ትወድሃለች ብዬ ደግሞ አስባለሁ። በጣም ነው የምታከብር ምታከብርህም ነው። ብዙ ዛቻ የደረሰባት እራሱ ቪዲዮ የምትሰራው ከባህልለ እንጂ አንተ በዚህን ያህልቅ ወርደ ሩታ የምትለምንበት ምክንያት የለም። አሁን የመጣልህን ሲሳይ ተቀበል። በቃ እጅህ ላይ ነው ያለው። እጅህ ላይ ያለውን ነገር ደግሞ መጠቀም አለብህ። ወርቁን ማለት ነው አንተ ነህ መስራት የምችለው በቃ አይደል? እሷ ያኛውን ይመቸኛል ይሳቀን ብላል መርጣ ሄዳልቻል መርጣ ሄደችውን መርጣ ነው አንተ ብዙ ሰው ያንተ የሚገባህ ነገር ማድረግ ያለበት ነገር አድርገካል። በቃ አስለምነካታል እንድታረቅ ብለካታል ብዙ ጊዜ ለምነካታል። ቻንስ ሰጥል ቻንሱን አልጠቀም ያለችው እሷ ናት። ይሄ ያንተ ጥፋት አይደለም። ሊያስወቅ ስም አይችልም። አብርሽ ከባድ አይደለም። አሁን ደግሞ ፍቅር መታልቻል ፍቅር ራሱ እረፍት አድርገታ መታለች። በቃ ከእሷ ጋር ቀጥል በቃ ፍቅራችሁን አጣጥሙ። በቃ ላይፍ አርጋ ሁኑ። በቃ ምክንያት አለው አንድ በቃ ተመልሳችሁ ስትታረቁ ምክንያት አለው። ሲጀመር ደግሞ እሷ የመጀመሪያ ክናት የበኩር ስም ራሱ ደስ ሲል፣ ብዙ ትዝታዎች አላችሁ፣ ብዙ ነገሮች አብራችኋል። የልጅነት ክናት በቃ እሷ የሰጠህን ነገር አንተ ለእሷም የልጅነትን ፍቅረኛ ነው ያገኘኸው። የለመድከውን ነገር ነው ያነገኘው። እሷ አቻ ያለመደ ሰው ያገኘች።